እግዚአብሔርን እያታለልኩ እየመሰለኝ እጨነቃለሁ። የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ የመርከብ ሚዲያ ዩቲዩብ ቻናል ተከታታዮች የሆናችሁ አነሰም በዛ በዚህ ቻናል የሚለቀቁ ትምህርቶችን እያዳመጣችሁና ህይወታችሁን እየለወጣችሁ ሚዲያውንም ሼር፣ ሰብስክራይብ እያደረጋችሁ ሚዲያውን እንድታሳድጉ በዚሁ አጋጣሚ መልእክቴን አስተላልፋለሁ። ዛሬ በአንድ ጥያቄ መጥቻለሁ። ይህም ጥያቄ ከሌላ ወገን በቤተ ክርስቲያን ውስጥ ሆኖ ወይንም በእምነት ውስጥ ሆኖ እያለ ባለ ሰው ላይ ጥያቄ የመጣ ነው። በነገራችን ላይ ብዙ ጥያቄዎች ወደ እኔ መጥተዋል። ምናልባት እኛን ጥያቄዎችን እንዴት አድርጌ ልመልሳቸው፣ በምን መልኩ ላብራራቸው። አንዳንድ ጊዜ ጥያቄ እንመልሳለን ብለን ሌላ ጥያቄ እንዳንፈጥር፣ ሁለተኛ ጥያቄዎች በደንብ አድርገው መታየት አለባቸው። ያ ሰውዬ ከምን አንግል ነው የጠየቀው ወይንም ያቺ እንስት ከየት አንግል ነው የጠየቀችው እንኛ ሰዎች ከምን አንጻር ነው የጠየቁት ብለን ያንን ማሰብ አለብን። ለምን ቢባል ሌሎችን ለመመለስ ብለን ሌላ ነፍሳትን ደግሞ ማጥፋት ስለሌለብን የለብን ሌሎቹን እናድናለን ብለን ሌሎቹን ደግሞ ማጥፋት ስለሌለብን አንድ ነፍስ እናድናለን ብለን ከአንድና ከሁለት በላይ የሆኑ ነፍሳትን ማበላሸት ወይንም መኮነን ወይንም መግደል ስለሌለብን ጥያቄዎችን በአግባቡ እያየን እየመረመርን እንደገና እኛ የምንችላቸውን እኔ የምችላቸውን በራሴ ማልችላቸውን ደግሞ ከበላዮቼ ከአባቶቼ እየጠየቅኩ ይህንን ጥያቄ እመልሳለሁ በማለት እንግዲህ፣ እስከ ዛሬ ብዙ ጥያቄዎች ተጠይቀዋል። እነሱን አዘግይቻቸዋለሁ ወይንም እያዘጋጀው ቆይቻለሁ ማለት ነው። የመጀመሪያው ጥያቄ ይሄ ነው። አሁን የነገርኳችሁና እንግዲህ እግዚአብሔር ቢወድና ቢፈቅድ በዚህ ፕሮግራም ወይም በዚህ ዩቲዩብ ቻናል የተጠየቁ ጥያቄዎችን መመለስ ይሆናል ማለት ነው። ሁላችሁም ለሚጠየቀው ጥያቄ ራሳችሁ እየመረመራችሁ፣ የሚጠየቀውን ጥያቄ እየመለሳችሁ፣ እንደገና እኔ ከምመልሰው መልስ ጋር እያሳያችሁ ወይንም እያመዛዘናችሁ ራሳችሁን እንድትፈትሹ ነው። የዛሬው ጥያቄ እንግዲህ የተጠየቀው ጥያቄ እንደዚህ ነው የሚለው እግዚአብሔርን እያታለልኩ እየመሰለኝ እጨነቃለሁ ይላል ጥያቄው። አካል ምን አላልኳችሁ፣ ምን አላልኳችሁ። እግዚአብሔርን እያታለልኩ እየመሰለኝ እጨነቃለሁ ይላል ይልና ማብራሪያ ያስቀምጣል፣ ማብራሪያ ያስቀምጣል። ምን ብሎ ካላችሁኝ እኔ ከልጅነቴ ጀምሮ ምን ያህል ኃጢአተኛ እንደነበርኩ ራሴ አውቀዋለሁ ይላል። እኔ በልጅነቴ ምን ያህል ኃጢአተኛ እንደሆንኩ ራሴው አውቀዋለሁ ብሎ ጥያቄውን ወደኛ ይልካል። በአካባቢዬ ያሉ ሰዎች ግን እኔን በጣም ጥሩ ክርስቲያናዊ ሕይወት ያለው ራሱን ለእግዚአብሔር ያስገዛ ሰው አድርገው ይመለከቱኛል ነው የሚለው። ጥያቄው አካል እኔን ብንብለው ያ አለ አካባቢው ሰዎች ራሱን የገዛ እግዚአብሔርን የማገለግል እግዚአብሔርን የምፈራ አድርገው ይመለከቱኛል ወይንም ያስባሉ ይላል። በመሆኑም እውነተኛ ሕይወቴና ሰዎች ለእኔ ያላቸው አመለካከት እየተጋጨብኝ ህሊናዬ እየረበሸኝ እግዚአብሔርን እያታለልኩ ያለው እየመሰለኝ ነውና ምን ትላላችሁ እናንተ? ወይንስ ለእኔ ምን ትመክራላችሁ? ወይንስ ለእኔ እንዴት ትሉኛላችሁ ብሎ ጥያቄውን ያቀርባል። የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ ምናልባት ይሄ ህሳቤ ይሄ ሐሳብ ወደ እያንዳንዳችን ሳይመጣ አይቀርም፣ ወደ እያንዳንዳችን ጎራ ሳይል አይቀርም እኔንና እናንተን ሰዎች ብዙ ሰዎች ጥሩ ናቸው የሚሉን ግን በውስጣችን እግዚአብሔርን የረሳን ወይንም እግዚአብሔርን ያታለን ብዙዎች አለን። በተግባር ግን ይህ ሰው ይህ ጠያቂ ውስጡን ስለረበሸው፣ ህሊናው ስለወቀሰው እነሆ ጥያቄውን በውስጡ የሚመላለሸውን በውስጡ እየገባ የሚረብሸውን እነሆ ወደኛ አቅርቧል። እስኪ መላበሉን እስኪ መላበሉኝ እንዴት ላድርግ? ይሄ እየረበሸኝ ሕይወቴን እያመሰቃቀለብኝ ነውና ያለው እንዴት ነው የሚታየው? በአባቶች ዘንድስ ይሄ ምን አይነት መልስ ነው ያለው? ምናልባት ይሄ ጥያቄ በእኔ ብቻ ቢመጣ በሌሎችም ላይ እንዲህ አይነት ጥያቄ ስላለ ለሌሎችም መልስ ይሆናል ብዬ ስላሰብኩ ይህንን ጥያቄ አምጥቼዋለሁ፣ ብሎ ይህንን በውስጥ መስመር ጠይቆኛል ማለት ነው። ስለዚህ የተወደዳችሁና የተከበራችሁ ኦርቶዶክሳውያን፣ እንደዚሁ መጽሐፍ ቅዱስ ያነበባችሁ፣ በአባቶች ቃል የታነጻችሁ በቤተ ክርስቲያን ያደጋችሁ በመንፈሳዊ ሕይወት የጠነከራችሁ እናንተስ ምን ትላላችሁ? ለዚህ መልስ ምን አስተያየት ታስቀምጣላችሁ? እስኪ ሁላችሁም አስተያየታችሁን አስቀምጡ። ሁላችሁም ምክራችሁን አስቀምጡ። ምንድን ነው የሚለው ጠያቂው? እግዚአብሔርን ያታለልኩ እየመሰለኝ እጨነቃለሁ። ጭንቀት ከባድ ነው ወገኖቼ እንኳን እግዚአብሔርን ያታለሉ መስሎ ቀርቶ አንድ ጓደኛችንን ያታለልነው ከመሰለን፣ አንድ ዘመዳችንን ያታለልነው ከመሰለን፣ አንድ አጠገባችን ያለውን ሰው ያታለልን ከመሰለን ምን ያህል እረፍት ይነሳን መሰላችሁ? እንኳን እግዚአብሔርን ቀርቶ እንዴ ይሄ ሰው እኮ ጎረቤታችን፣ ዘመዳችን፣ ጓደኛችን ምናልባት የኔና የእናንተን ማንነት ጥቂቷን ነው የሚያውቀው። እግዚአብሔር ግን ውስጣችንን ሁሉ ነው የሚያውቀው። የምናመላልሰውን የምናስበውን የምናውጣው የምናወጣውን ሁሉ እግዚአብሔር ያውቃል። ገና የም ገና ያላሰብነውን ሁሉ እግዚአብሔር ያውቃል። እንኳን የሰራነውን እንኳን ያሰብነውን እንኳን ያወጣነውን እንኳን ያወረድነውን እንኳን በተግባር የፈጸምነውን ቀርቶ ታዲያ እንዴት እረፍት አይነሳን መሰላችሁ። ከእግዚአብሔር ውጭ የሆነውን ነገር ሁሉ ከሰራን ረፍት እናጣለን። ምንድን ነው የሚለው ጠያቂያችን? ሰዎች እኔን እንደ ቅዱስ ያውኛል። ሰዎች የእግዚአብሔር ሰው እንደሆንኩ ያዩኛል። ሰዎች ስርዓተ ቤተ ክርስቲያንን ጠብቄ የምጓዝ በቤተ ክርስቲያን ስርዓትና ሕግ የምጓዝ ጥሩ ሰው ነው ምመስላቸው። ሰው እኔን ያከብረኛል። እኔ ግን እንደዛ የተሰማኝ አይደለም። እኔ ግን ጥሩ እንዳልሆንኩ ውስጤን ይሰማዋል። በዚህን አጋጣሚ እግዚአብሔርን ያታለልኩ የመሰለኝ እነሆ ሥራዬ ሁሉ እየወቀሰኝ ሁልጊዜ እጨነቃለሁ። እናንተ ምን ትሉኝ ያላችሁ፣ ምን ትመክሩኝ ያላችሁ፣ እንዴት ስላድርግ፣ ከዚህ ጭንቀቴ እንዴት ልውጣና በእውነተኛው መንገድ ልጓዝ እያለ እየጠየቀን ያለ። እናንተስ ምን ትላላችሁ? እናንተ ስለዚህ ጥያቄ መልሳችሁ ምንድን ነው? እኔ እንግዲህ እግዚአብሔር እንደወደድና እንደፈቀደ መጠን የዚህን ጥያቄ መልሶች የዚህን ጥያቄ መልስ ይሆናሉ፣ የሰውየውን ልብ፣ የጠያቂውን ልብ ያሳርፉታል ብዬ ያሰብኩትን መጽሐፍ ቅዱስን በማንበብ አባቶችን በመጠየቅ እንሆ ለጠያቂው መልስ የሚሆን ይዤ ቀርቤያለሁ። የተወደዳችሁና የተከበራችሁ ኦርቶዶክሳውያን ይህንን ለናንተ ያጋራሁት አንደኛ በዚህ ጥያቄ ራሳችሁን እንድታዩ፣ ሁለተኛ በእናንተ ውስጥ ያሉ ጥያቄዎች ምን አይነት ናቸው። ምናልባት መጠየቅ ያለባቸው ጥያቄዎች ካሉ ወደዚህ እንድታቀርቧቸው፣ እንድንወያይባቸው፣ የእናንተም ጥያቄ መልስ እንዲያገኝ ይህንን እንድታደርጉ ነው። ምናልባት ይህንንም ጥያቄ በዚህ ጥያቄ እናንተም ትማሩበታላችሁ በማለት ወደዚህ ወደ ሚዲያ አምጥቸዋለሁ። የጠያቂው ስም አይነገርም በዚህ ላይ የጠያቂው የጠያቂው ስም አይነገርም። ጠያቂውም እንደናንተ መልሱን ይሰማል፣ እንደናንተ መልሱን ይሰማል። ከዚህ በመቀጠል በሚቀጥለው ቪዲዮ ሙሉ መልሱን አስቀምጥላችኋለሁ። ተከታተሉ። ይህንን ቪዲዮ ሼር ላይክ እና ሰብስክራይብ እያደረጋችሁ ኦርቶዶክሳውያን በሙሉ ኃላፊነት አለባችሁ። ምናልባት ይሄ ጥያቄ በዚህ በጠያቂው ህሊና ውስጥ ብቻ ላይኖር ይችላል በብዙዎች ህሊና ውስጥ ሊኖር ይችላል ይህንን መልእክት ሲሰሙ ይሄንን ጥያቄ ሲሰሙ እኔም እኮ እንዲህ አይነት ጥያቄ ያለኝ ብለው እነሆ እረፍት የነሳቸውን ጥያቄ ወደዚህ ያምጥተው በዚህ ልንወያይበት እንችላለን እንደነገርኳችሁ ይህ አይነቱ ጥያቄ የጠያቂው ስም የጠያቂው አካባቢ አይነገርም በፍጹም ለምን ጠያቄውም ስለተቸገረ ወደኛ አመጣው። ስሙም እንዲጠራ አንፈልግም። ሰውየውንም በዚህ ላይ አናወጣም። እሱም ተምሮ ለሌሎችም ትምህርት ይሆን ዘንድ ይህንን ጥያቄ በሚቀጥለው ቪዲዮ በደንብ አብራርቼ እለቃለሁ። እናንተ ግን ጥያቄውን እስከምመልስ ድረስ ያንዳንዳችሁ የተሰማችሁን ያላችሁን መልስ እንድታስቀምጡ በቴክስትም እንድታስቀምጡ መልክቴን አስተላልፋለሁ። በተረፈ ይህንን ቻናል መርከብ ሚዲያ የሚለውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትከታተሉ መልእክቴን አስተላልፋለሁ። የዛሬው ጥያቄ እግዚአብሔርን እያታለልኩ እየመሰለኝ እጨነቃለሁና፣ እባካችሁ መላበሉኝ፣ እባካችሁ መልሳችሁን አስቀምጡልኝ፣ እባካችሁ መፍትሔውን አስቀምጡልኝ ይላል። ምንን አስቀምጡልኝ? መፍትሄውን አስቀምጡልኝ። ሁላችሁም የተቻላችሁን ያህል መፍትሄውን አስቀምጦ፣ በሚቀጥለው ቪዲዮ ሙሉ መልሱን ይዤ እመለሳለሁ።